አሳዛኝ ዜና ሩታና አብርሽ ዱባይ ላይ በጣም ከባድ የሆነ ችግር ገጥሟቸዋል ማለት ነው። እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት አደራችሁ ትናደራችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ያው ትናንት ሩታን አብርሽም በፔጇ ፖስት አድርግተውን ነበረ፣ ፎቶ እሱም ያ ፎቶ ማታ ላይ ቪዲዮ እንደሚለቀቅ ነበረ ግን ማታ በሚያሳስብ ሁኔታ ቪዲዮን አልለቀቁትም። ምን አይነት ችግር እንዳትጋጠማቸው አይዶን ነው። ያው ዱባይ ላይ ታቀብላቸው ሁሉ ነገር እንደ ልብ አይገኝም፣ የሰው እጥረት አለ፣ ብዙ ብዙ ነገር አለ እና በዛ አስመልክቶ ይመስለኛል ቪዲዮን ያልለቀቁበት ምክንያት ማለት ነው ሲቀጥል ያው ዱባይ የታውቃላችሁ ቅዳሜ ነገ ነው ሰርጋቸው። ኦልሬዲ ነገ ነው ሰርጋቸው ማለት ነው። እና ያው ሰርጋቸውም እንደመሆኑ መጠን የተለያዩ ፕሮግራሞች አዘጋጅቷል፣ የተለያዩ ነገሮች አዘጋጅቷል ና በዛ የሰርግ ላይ የማዳም ቅመሞች እንደሚገኙ በቀደም ለታ በሊብ ላይ ተናግረዋል። እሱም ጠዋት ምሳ ግብዣ አለ። ሶሳሌ ፕሮግራም ጀምሮ ምሳ ግብዣ አለ። ከዛ ማታ ደግሞ የራት ፕሮግራም እንዳለ በዛ ፕሮግራም ላይ ተናግረዋል ማለት ነው። እና ያው በጣም ደስ በሚል ሁኔታ እንደሚያከብሩ ደስ በሚል ሁኔታ እንደሚያሳልፉ ነው። የሰው ልጅ ደግሞ ኦልሬዲ ይህን ፎቶ ሲነሱ ቪዲዮ ከተቀረጸ በኋላ መሰለኝ ወይ ቪዲዮ ቦታ ከመረጡ በኋላ ሁሉ ነገር እንትን ካሉ በኋላም ነው ይህም ቪዲዮ ፎቶ የተነሱት ማለት ነው። እና ኦልሬዲ ቪዲዮ ተሰርቶ ያልተፖሰተበት ምክንያት ምን እንደሆነ አይ ዶን ነው የምናውቀው ነገር የለም። ቪዲዮ እርግጠኛ ነኝ ተሰርቷል፣ ግን አልተፖሰተም። በዩቲውብ ቻናላቸው ላይ አልተለቀቀም ማለት ነው። ለምን እሱም የሰው ልጅ መቼስ ችግር ሳያጋጥመው ችግር ካላጋጠመው በስተቀር ቪዲዮን አይለጥፍም ወይ ቪዲዮን አይለቅም ብዬ ነው የማስበው፣ ማለት ነው ለምን ቪዲዮን የተሰራ ቪዲዮ መፖሰት ኤዲት ተደርጎ ነው። ምንም ነገር ቀላል ነው። ሁልጊዜ ፎቶ ከለጠፉ በኋላ ቪዲዮን ይፖስቱታል ማለት ነው። እና እሱም ምንድን ነው የሆነ ችግር ቢገጥማቸው ነው መቼስ አብርሽና ሩታ መቼስ ተጣሉ። አለለም አላሟረትባቸውም። አለምን አስባችሁታል ሙሽራ በሰርጓ ቀን ከባሏ ጋር ስትጣላ በጣም የሚከፋ የሚከፋ ነገር ነው ማለት ነው እና ሲቀጥል ያው በጣም በጣም በጣም በጣም አነጋጋሪ የሆነው የማዳም ቅመሞች ሁለት ሺ ስድስት መቶ ድርሃም ወርቅ ለሩታ ጊፍት እንደሚሰጧት የአንገት ሐብል ያው ኦረዲ ያን ሁሉ ፕሮግራም የማዳም ቅመሞች ናቸው ስፖንሰር እያደረጉ ያሉት። የተለያዩ ጊፍት፣ የመዛገብዣ ቦታ በቃ የተለያዩ ነገሮችን ማቴሪያል ሲያሟሉ ያለው በማዳም ቅመሞች ብር ነው። እሱም ስለሚወዳቸው ስለሚያከብሯቸው ነው እንደዛ ያደረጉት ማለት ነው። ሲቀጥል የማዳም ቅመሞች በጣም በጣም በጣም በጣም እየጓጉ ነው ያሉት ለና አብርሽ ና ለሩታ ሰርግ ለምን ኢቨን እንኳን ቅዳሜ እሁድ እንዲሆን ነበር አብርሽ የፈለገው። ቅዳሜ ይሆን እሱም ለምንድን ነው እሁድ ስራ አለብን። ቅዳሜ አይመች፣ ሰኞ ስራ አለብን እሁድ አይመቸንም። ቅዳሜ ግን እስከፈለግን ድረስ አምሽተን ጨፍረን ብንገባ ማዳም ይሄ ምንም አትለንም እያሉ ፕሮግራም እና ስኬጁል እያወጡላችሁ ይገኛሉ፣ እንላለን ማለት ነው። ሲቀጥል የማዳም ቅመሞች ያው እነ ሩታ ጋር ከእነ ሩታ ጋራ እንደሚገባበዙ ከእነ ሩታ ጋር በልተው ጠጾ እንደሚጨፍሩ አውቃለሁ። ሲቀጥል ደግሞ ቢሆንም የሰው ልጅ ምንም ዓይነት ችግር ባያጋጥመው ቪዲዮን መፖሰት ነበረበት። ሲቀጥል ደግሞ ባይፖስቱ እንኳን ቤተሰቦች ይቅርታ በእንደዚህ አይነት ምክንያት በእንደዚህ አይነት ነገር ለዛሬ ቪዲዮ ላነስተላልፍ እንችላለን ብሎ የሰው ልጅ መናገር ነበረባቸው። ለምን በዚህን ያህል የሚወዳቸው ሰዎች የሚጠብቋቸው ሰዎች እያሉ እንደዚህ ማድረጋቸው ተገቢ አይደለም። እኔ አሁን ትናንት በጣም ነው የጠበቅኳቸው። ማታ ኢቨን እስከ አስራ አንድ ሰዓት ነበር የጠበቅኳቸው ማለት ቢያቅተኝ ነው የተኛውት ማለት ነው እና ለምንድን ነው እናንተ ተመልካች አደለ ይህን ሁሉ ነገር እያደረጋላችሁ ይህን ሁሉ ነገር ጊፍት ስጦታ እየሰጣችሁ ያለው ተመልካች ነው አደለ ተመልካች ደግሞ እስከሰጣችሁ ድረስ ደግሞ እናንተ ደግሞ ተመልካችን ማክበር አለባችሁ ብዬ አስባለሁ ማለት ለምን የተመልካች ነው ተመልካች ነው እዚህ ያደረሳችሁ ተመልካች ነው ከፍ ያደረጋችሁና በዚህን ያህል ልክ እንትን ባትሉ ጥሩ ነበረ ለምን ተመልካች ነው። እነዚህ እናንተ ግን የሆነ ነገር ጽፋችሁ ሰው እንዳያስብ እንዳይጨነቅ ማድረግ ትችሉ ነበረ ማለት ነው። ለምንድን ነው እንደዚህ ያላደረጋችሁት? አብርሽን፣ እውነት እንደዚህ አይነት ነገር ከእናንተ አልጠብቁም። ብቻ ችግር፣ ያው የሰው ችግር ያጋጥማል። ዱባይ ላይ ብንጅስ ታውቃላችሁ ሁሉ ነገር እንደ ልብ አይገኝም። ቦታ፣ መኪና፣ ትራንስፖርት፣ ኤቭሪቲንግ ማለት ነው። እና ደግሞ አብርሽ ጉራጌ ነው ወጪ ላይ ታውቁታላችሁ በኢትዮጵያ እያሰላው ነው ይኔ ማለት ነው። እና ለዛ ለዛ ዞሮበት ሩታ አንቀረጽም ብሎ ይሆናል እኮ ትናንት ማለት ነው። እና ያ ያ ይሆናል። እና አብረሽዬና ሩታዬ ዛሬ ቪዲዮን እንድነቁልን እንጠብቃለን። ለምን ትናንት በጣም በጣም ነበር የጠበቅናችሁ፣ አስጠብቃችሁናል። እና ለምንድን ነው እንደዚህ የምታደርጉት? ቤተሰብ አታስቡልንም ለኛ? እና እኛ ሰርጋችሁ አንድ ቀን ቀር እያለን እየቆጠርን ነው። ነገ ወላይ ሰርግ ለመታደም እየጠበቅን ነው። እናንተ በሰርጋችሁ ቀን ተጣልታችሁ ነው። አታድርጉትም እኮ አይባልም ወይ? ሩታ ተጠለፈች ዱባይ ላይ። እንደዚህ አእምሮባት ባትጠለፍ ነበር የሚገርመኝ። እንደዚህ አበባ መስላ ማሻላ መስላ ባትጠለፍ ነበር የሚገርመኝ። አብረሽዬ ማለት ነውና ሰርግ ቀርቷል።